እንደናችሁ ውዴ ዚህ ቻናል ተከታታዮች፣ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። ስፖርታዊ መረጃዎች ይገባሉ፣ አብራችሁን ቆዩ። የስፖርቲንግ ሊዝበኑ አጥቂ ቪክተር ዮክሬሽ ወደ አርሰናል መምራት ፍላጎቱ እንደሆነ አሳውቋል። ይህ ድንቅ የፊት መስመር አጥቂ በ45 ጨዋታ 44 ጎልን ማስቆጠር የቻለ ተጫዋች ያደርገዋል። ተጫዋቹ በክረምቱ ወደ አርሰናል የመምራት እድሉም እንደሰፋ ታውቋል። የአጥቂ ታዲያ በአርሰናል የዝውውር ታርጌት ውስጥ ካሉ ተጫዋቾች ሁሉ የመጀመሪያው መሆኑ ታውቋል። በተለይም አንድሪ ቤርታ ተጫዋቹ ላይ ካለው ፍላጎት አንጻር የመጀመሪያው ፈራሚ ይሆናል ተብሎም ይጠበቃል። የመድፈኞቹ የተከላካይ ስፍራ ተጫዋች የሆነው ጃኮብ ኪዌር በጣሊያኖቹ ክለብ ኤሲ ሚላንና ናፖሊ ተፈላጊ መሆን ችለዋል። አርቴታ ታዲያ ተጫዋቹን መሸጥ ሌሎች ተጫዋቾችን ለማምጣት እንደሚጠቅመው የተረዳ ይመስላል ና አርሰናሎች ይህንን ተጫዋች በመሸጥ ሌሎች ተጫዋቾችን ወደ ክለባቸው ለማምጣት ፍላጎት እንዳላቸውም እየተገለጸ ይገኛል። ምንም እንኳን ተጫዋቹ ሰሞናዊ አቋሙ ጥሩ ቢባልም፣ ነገር ግን ይህንን ተጫዋች የመሸጥ ፍላጎት እንዳላቸው ነው በአሁን ጊዜ የሚወጡ መረጃዎች የሚጠቁሙት። አርሰናሎች ፈረንሳዊውን የክንፍ መስመር ተጫዋች ኪንግስሌ ኮማን ለማስፈረም እንዳሰቡ ታውቋል። ይህ ድንቅ ባለተሰጦ ተጫዋች ታዲያ አስራ ሁለት ሊግ ታይትል ያለው ሲሆን ባየር ሙኒኮች ተጫዋቹን ለመልቀቅ ፈቃደኛ ሆነዋል። ጥያቄው ታዲያ ወደ የትኛው ክለብ ያምራል የሚለው ሲሆን በተለይም የአርሰናል ፕሮጀክት ተጫዋቹን እንደ ሳበው ይታመናል ይሄ ተጫዋች እንግዲህ ወደ አርሰናል የማምራት ፍላጎት እንዳለው ታውቋል በተለይም ደግሞ የጀርመኑ ክለብ ባየር ሙኒክ ተጫዋቹን ለመልቀቅ ክፍት መሆኑ ታውቋል ይህንንም አስመልክቶ አርሰናሎች ተጫዋቹን ማምጣት ፍላጎት እንዳላቸውና ከፍተኛውን ስራ እንደሚሰሩ ነው እየተገለጸ የሚገኘው አርሰናል እንግዲህ በትላንትና ዕለት አራት ለዜሮ በሆነ ውጤት ኢፕስዊችን ማሸነፍ ችሏል። ና በትላንትና ዕለት ታዲያ ሚካኤል ሞሬኖ አቋሙ እጅግ አስደናቂ ነበር ማረች ይቻላል። ተጫዋቹ በ13 ጨዋታዎች ስድስት ጎልና አራት አሲስት ማድረግ ችሏል። በተለይም ደግሞ የተጫዋች ወደፊት መስመር ሄዶ የሚገርም እንቅስቃሴን እያሳየ ይገኛል። እንግዲህ በትላንትና ዕለት አሲስት ሲያደርግ ጂሚ ካራ ጋር እጅግ ተገርሞ ደግሞ ይንን አስተያየት ሰጥቷል። በተለይም ደግሞ ተጫዋቹ ወደፊት መስመር ሄዶ መጫው ከጀመረ ጀምሮ ጥሩ የሚባል እንቅስቃሴን እያሳየ እንደሚገኝ ነው። እንግዲህ ጂሚ ካራ ጋር እየተናገረው የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ ከቤንጃሚን ሲሶኮ ወኪል ጋር ተነጋግሯል። መድፈኞቹ የአጥቂ አማራጫቸውን በማስፋት ላይ ይገኛሉ። እንደሚታወቀው በተከታታይ ሶስት ሲዝን ፕሪምየር ሊግ ዋንጫ ለማንሳት መቃረብ ችሎ ነበር። ነገር ግን የፕሪሚየር ሊግ ዋንጫ ለማሳካት አልቻሉም። እዚህ እንደ ምክንያት የሚቆጠረው አርሰናሎች እንደሚታወቀው አይምሬ የሚባል የአጥቂ ወይም ደግሞ የፊት መስመር ተጫዋች እንደሌላቸው ይታወቃል። እንግዲህ ያ ነው እንግዲህ እንደ እክል የሆነበት እና አርሰናሎች ይህንን ችግር ለመፍታት ጠንክረው እንደሚሰሩ ነው እየተገለጸ የሚገኘው በተለይም ደግሞ ቤንጃሚን ሱሶኮለ ያላቸውን ፍላጎት ከፍተኛ እንደሆነ ታውቋል። ተጫዋቹ ሀያ ጎሎችን በአርባ አንድ ጨዋታዎች ላይ ማስመስገብ ችሏል። በአርሰናል የዝውውር ታርጌት ውስጥም ተጫዋቹ እንደገባ ነው እንግዲህ ዛሬ የሚወጡ መረጃዎች እየገለጹ የሚገኙት በርካታ የፊት መስመር አማራጮችን አርሰናሎች እየተመለከቱ ይገኛሉ። ይህ ተጫዋችም እንግዲህ በዝውውር ታርጌታቸው ውስጥ የከተቱት ተጫዋች ነው ማለት ይቻላል። አርሰናል ና ሊቨርፑል የመጀመሪያ ንግግራቸውን ከሊሉ አጥቂ ጆናታን ዴቪድ ጋር አድርገዋል። ተጫዋቹ ታዲያ በክረምቱ ከኮንትራት ነጻ የሚሆን ይሆናል። የሊሉ አሰልጣኝ ብሩኖ ጌኔሲዮ ተጫዋቹ ጎል ሳያስቆጥር እንኳን ለክለቡ የሚሰጠው አገልጋሎት አመርቂ ከመሆኑ አንጻር በቡድን አጓሮቹ ዲፌንሲቭ ስትራይከር የሚል ቅጽል ስም እንደሰጡትም ታውቋል። ና ተጫዋቹ ወደ አርሰናል ቤት ቢመጣ ጥሩ የሆነ ግልጋሎትን ይሰጣል ተብሎ ይገመታል። ውድ የዚህ ቻናል ተከታታዮች በዛሬው እለት ያሉ መረጃዎች እነዚህን ይመስላሉ። አዲስ መረጃ በሚመጣ ወቅት ወደ እናንተ ማርሳችሁ ይሆናል። አብራችሁን ስለቆያችሁ አመሰግናለሁ።